ሰውነት ኃጢአቶች እኮ ደፍረን አናወራቸውም ማለት አንናገራቸው ለምን ታውቃለህ ህይወትንና ራሱንም ለማጥፋት ቢሆን ሰው እንደዚህ አናን ያው በእርግጥም እግዚአብሔር ልጅ ሲሰጠን የመኖር ትርጉምን እንድንጀምር ይሆናል አይደል እኛ ራሳችን ስለፈለገን ግን አሁን ነዚህ በሴተኛ መኖር ካልቻል ከሆ ቢከብደኝ ሁሉ ባላ ገንዘብ ለማግኘት ስል አድርገው እችላለሁ። ተጠያቂው ማን ነው? ማለት እኔ ከአቅሜ በምችል የሰው ልጅ ከአቅሙ በላይ ሲሆን እንደዚህ አይነት ህይወት ውስጥ የሚገባው አይደል? እና በጣም ግራ የሚገባኝ አንዳንዴ ሳስበው በእኔ ህይወት ውስጥ ማን ነው የሚጠየቅበት? ጥሩ ጥያቄ ነው የጠየቅሽው እኛ በጣም በችግሮች ውስጥ አልፈን ተርበን ተጠምተን ደክመን ወጥተን ወርደን ከባባድ የሚባሉ ነገሮች ደርሰውብን በተለም ጊዜ በጠለም ጊዜ አማራጮች ስናጣ ራሳችንን ብናጠፋ ስጋችንን ብንሸጥ ለዚህ ሁሉ ተጠያቂው ማን ነው የሚል ነገር ነው የለ የጠየቅሽኝ፣ እና ቤተሻ ባጭሩ ለዚህ ሁሉ ተጠያቂ ምን ሆነ እኛው ራሳችን ነን። ሁሉን ነገር በደንብ አድርገሽ አዳምጪኝ፣ እሺ ቤቴ፣ ይህን በደንብ አድርገሽ አዳምጪኝ። የእኛ ነፍስ የእኛ ነፍስ ከምንም ነገር ጋር አትወዳደርም። ምክንያቱም ለእያንዳንዳችን የሰማይ አምላክ የሆነው አባታችን የእምነታችን ጀማሪና ፈጻሚ የሆነው ክርስቶስ ኢየሱስ ዋጋ ከፍሎልናል። በመስቀል ላይ ተሰቅሎ ስጋውን ቁሶ ደግሞ አብስሶ ዋጋ ከፍሎልናል። ምንም አይነት መከራ የሚደርስብን እርሱ ከከፈለልን ዋጋ ጋር አይነጻጸልም በጣም በነገራችን ላይ ሰው አንደበት አውጥቶ አለመናገሩ እንጂ በየቤቱ ሁሉም ሁሉም በውስጡ የያዘ ብዙ ችግር አለ። ተወዳጆች፣ በነገራችን ላይ ሰዎች ስለለበሱ አይደለም፣ ሰዎች ስላጌጡ አይደለም፣ ሰዎች የሆነ ውድ የሆነ ሌግዘር የሆኑ ነገሮችን ንብረት አድርገው ስለያዙ አይደለም የምትመለከቱት ምድራዊ የሆነ ሰው በአጠቃላይ ሁሉም እንደየ አቅሙ በየቤቱ ያለው በጣም ብዙ ገመን አለው። በጣም ብዙ አይነት ችግር አለበት ከዛ ችግር ግን ልንርቅ የምንችለው ልንሸሽ የምንችለው ኃጢአትን በኃጢአቱ ወይም ደግሞ ስህተትን በስህተት አጣፍተን አይደለም። ቤት መረዳት ያለብሽ ትልቁ ነገር ያ አንድን የሆነን ችግር ፊክስ ልናደርግ የምንችለው ልናስተካከል የምንችለው ስህተትን በስህተት በማጣፋት መርዳት ከምን ይጀምራል? እኔ የምር ነው የምልህ። ማንም ሰው በገንዘብ ቢረዳኝ የኔን ህይወት ሊቀየር አይችልም፣ ግን ቢጸልልኝ የኔን ህይወት ይቀይራል። ገባረን እኔ የምፈልገው ከኢትዮጵያ ህዝብ ጸሎት ነው። እስከ መጨረሻው ድኜ በራሴ መቆም ፈልጋለሁ። በቃ ማለት ምንድን ነው ምክንያቱ፣ ለምንድን ነው ለዚህ ነው ስፈልግ ያገኘው ክንብል እስቲ መልስ እስጠይ በቻልሽ ዋቅም አታልቅሽሽ ተወዳጀታችን አይ ነው በጣም ከባድ ድምጽሽ ያስታውቃል። በጣም ከባድ የሆኑ ጊዜያቶችን እንዳሳለፍሽ በጣም ብዙ ፈተናዎችን እንዳለፍሽ ያስታውቃል። እና ቤተሻዬ ፕሊስ አታልቅሺ። ምናልባት ለልጅሽም ቢሆን ያው ትንሽ ሊከብድ ይችላል። ማንኛችንም እናቶቻችን ሲያለቅሱ ማየት በጣም ይከብደናል። እና አታልቅሽ ቤተሻዬ። ጥሩ ሀሳብን ያነሳሽው ሰው አይችልም። ትክክል ነው ስጋ ለባሾች ትክክል ነው። አሁን ግን እያለን ያለ ነው። ስጋ ለባሸን ብንሆን ትልቁ ነገር ምን አለመሰላችሁ ቤተሰብ ቤተሰብ አንቺ በክርስቶስ ፍቅር ላረምሽ የምንፈልገው ትልቁ ነገር አይ ነው። በጣም አዘለይሽ በጣም ብዙ ችግሮች ተደራርበሻል። የእኛን ስህተት ግን ወደ ሰዎች ስህተት ማዞር አንችልም። እመም ልንገራችሁ፣ በሰማይ ቤት መቼም የሁላችን ዓላማ ምንድን ነው? እዚህ ውስጥ ያለን ባጠቃላይ የሁላችን ዓላማ ምንድን ነው? ኖረን ኖረን ተስፋ የምናደርጋት መንግስተ ሰማያትን መውረስ ነው። መንግስት የእግዚአብሔርን መንግስት ስንወርሰው ደግሞ በመጀመሪያ በክርስቶስ ኢየሱስ በማመን ነው። ከዛ በኋላ ደግሞ እያንዳንዱ ክርስቲያን ደግሞ በበጎ ስራ መጽናት አለበት። ለሁሉ እንደየስራው የሚያስረክብ አምላክ አለ። ለዛም ነው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ ሁለት ከቁጥር ስድስትና ሰባት ላይ ስድስት ላይ እንደ ምን ይላል፣ እርሱ ለሁሉ እንደየስራው ይከፍላል እንደየስራ ላይ ይፈርዳል። እንደየስራችን የሚፈርድ አምላክ አለን። አሁን ማንኛቸውም እንንተና እኮ እንደዚህ ስላደረጉ ነው እኔ እንትን የሆንኩት። አሁን ለምሳሌ ፈለጋት ትናቲዎስ እንደው እንበልና የሴጣን ጆሮ ይደፈ እግዚአብሔር አምላክ በቤቱ ያጽ ነው እና የሆኑ ሰዎች እኮ ስለገፉኝ ነው ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የወጣሁት ቢል፣ የከንቱ ጩኸት ክርስቶስን የሚያክልን አምላክ ለመካዴ የሆኑ ሰዎችን ተከሳሽ አድርጌ ማቆም አልችልም። ይሄ የእኔ የራሴ ድክመት ነው። ሰዎች እየገፉኝ ነበረ፣ ግን ሰዎች እየገፉኝ አልነበረ ማለት ግን አይደለም። ለምሳሌ ሰዎች ገፍተው ሊሆን ይችላል። ሰዎች ብዙ ነገር አድርሰው ሊሆን ይችላል። በጣም ብዙ አይነት አሻጠር ሰርቶ፣ ነገር ግን እነርሱን ሁሉ እነሱንም እነሱ የሰሩትንም ሰንሰለት በጣጥሶ የሚጥል አምላክ ስላለኝ በእምነት የነጸነኝ